በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሃያሉ የሉል እግዚአብሔር ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ? እንደምን አደራችሁ? የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁንና ስለ 24ቱ ካህናተ ሰማይ የሚያብራራ ጽሑፍ አነብላችኋለሁ። ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ላሰባችኋቸው ሸር በማድረግ በተለይም ማንበቢያ ጊዜ ለሌላቸው ወንድም እህቶች እና ለአረጋውያን እናቶች አባቶች እንዲሁም ማየት ለተሳናቸው በሙሉ ብታጋሯቸው ሊጠቀሙበት ይችላሉ። ወደፊትም እንደዚህ አይነት ስራዎችን ስለምሰራ የሀገረ ማርያም ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። እንኳን ለሀያ አራቱ ካህናተ ሰማይ እና ቅዱስ አዝቂር ሰማት ዓመታዊ በዓል በሰላም አደረሳቸው አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሃያ አራቱ ካህናተ ሰማይ እግዚአብሔር ቅዱሳን መላይክትን ሲፈጥራቸው በነገድ መቶ በክፍለ ነገድ አስር አድርጓቸዋል። አቀማመጣቸውም በሶስት ሰማያት በአስር ከተሞች አድርጓል። መላይክት ያሉባቸው ከተሞች ከታች ወደ ላይ ኤረር ራማና ኢዮር ይባላሉ። አስሩ ክፍለ ነገድ ደግሞ ከነ አለቆቻቸው ይህንን ይመስላሉ። አንደኛ አጋእዝት ወይም የቀድሞ አለቃቸው ሳጥናኤል፣ አሁን የተረፉት በቅዱስ ሚካኤል ስር ናቸው። ሁለተኛ ኪሩቤል ወይም አለቃቸው ኪሩብ። ሶስተኛ ሱራፌል ወይም አለቃቸው ሱራፊ። አራተኛ ኃይላት ወይም አለቃቸው ሚካኤል። አምስተኛ አርባብ አለቃቸው ገብርኤል፣ ስድስተኛ መናብርት አለቃቸው ሩፋኤል፣ ሰባተኛ ስልጣናት አለቃቸው ሱራኤል፣ ስምንተኛ መኳንንት አለቃቸው ሰዳካኤል፣ ዘጠነኛ ሊቃናት አለቃቸው ሰላታኤል፣ አስረኛ መላይክት አለቃቸው አናንኤል ናቸው። ከእነዚህም አጋእስት፣ ኪሩቤል፣ ሱራፌልና ኃይላት መኖሪያቸው በኢዮር ወይም በሶስተኛው ሰማይ ነው። መኳንንት ሊቃናት፣ መላእክት ደግሞ የሚኖሩት በኤረር ወይም በአንደኛው ሰማይ ነው። መላእክት ተፈጥሯቸው አይራቡም፣ አይጠሙም፣ አይዋለዱም፣ አይሞቱም። ተፈጥሯቸውም ረቂቅ ነው። ተግባራቸውም ዘወትር ቅዱስ ቅዱስ ቅዱስ እያሉ ፈጣሪያቸውን ማመስገን ነው። ምግባራቸውም ይኸው ነው። እረፍት ብሎ ነገር አያውቁም። አኮቴቶሙ እረፍቶሙ ወረፍቶ፣ መዋቆት ቶም ወንዲል። በተጨማሪም መልአክ ማለት ተላላኪ ወይም አገልጋይ ነውና ከፈጣሪ ወደ ሰው ልጅ ለምሕረትም ለማአትም ይላካሉ። ምሕረትን ያወርዳሉ። ልመናን ያሳርጋሉ። ቅጡ ሲባሉም ይቀጣሉ። ስነ ፍጥረት ወይም አራት ወቅቶች እንዳይዛቡ ይጠብቃሉ። ዘወትርም ስለ ሰው ልጆች ያማልዳሉ። ምስጢርን ይገልጣሉ። ይረዳሉ። እንዳንሰናከል ይጠብቃሉ፣ ያድናሉ። ስግደት ይገባቸዋል። በፍርድ ቀን ኃጣንን ከጻድቃን ይለያሉ። በአጠቃላይ ለሰው ልጆች ሕይወትና ድህነት ሲባል ከፈጣሪያቸው የተሰጣቸውን ትእዛዝ ሲጠብቁና ፈቃዱን ሲፈጽሙ ይኖራሉ። ቅድስት ቤተ ክርስቲያን በዚህች ዕለት የሃያ አራቱን ቅዱሳን ካህናተ ሰማይ መታሰቢያ ታደርጋለች። እነዚህ ቅዱሳን መላእክት በነገድ አስር ሲሆኑ መጠሪያቸው ሱራፌል፣ መኖሪያቸውን በእዮር ነው። ነገር ግን ሀያ አራቱ አለቆቻቸው ተመርጠው በመሪያቸው በቅዱስ ሱራፌል አለቅነት በጽራራያም ያገለግላሉ። በቀናች ሃይማኖት ትምህርት ሁሉም ቅዱሳን መላእክት ለእግዚአብሔር ቅርብ ቢሆኑም በነጠላ የቅዱስ ሚካኤልን ያህል፣ በነገድ ደግሞ የኪሩቤል ወይም አራቱ እንስሳ እና የሱራፌልን ወይም 24ቱ ካህናተ ሰማይ ያህል ቅርብ የለም። ሀያ አራቱ ቅዱሳን ካህናት ስራቸው አንደኛ፣ እንደ ሞገድ ከአንደበታቸው ምስጋና እየወጣ ጠዋት ማታ ፈጣሪያቸውን ይቀድሱታል። ሁለተኛ፣ የስላሴን መንበር ያለማቋረጥ ያጥናሉ። ሶስተኛ፣ የሰው ልጆችን በተለይም የቅዱሳንን ጸሎት በማዕጠንታቸው ያሳርጋሉ። አራተኛ የረከሱትን ይቀድሳሉ። አምስተኛ ዘወትርም ለሰው ልጆች ምሕረትን ሲለምኑ ይኖራሉ። ስለ እነዚህ ቅዱሳን ካህናት ወይም ሱራፌል ታላቁ ቅዱስ መጽሐፍ ብዙ ይላል። ለምሳሌ አብይ ነቢይ ወልዑለ ቃል ኢሳይያስ ፈጣሪውን ተቀይሞት በነበረበትና ኦዚያን በሞተበት ወራት ግሩማን ሆኖ ስላሴን ቅዱስ ቅዱስ ቅዱስ እያሉ ዙሪያውን ከበው ሲያመሰግኑ ሰምቷል። ከእነርሱም አንዱ መጥቶ በጉጠት እሳት ከንፈሩን ዳስሶ ከለምጹ አንጽቶታል። አቡ ቀለምሲስ የተባለ ቅዱስ ዮሐንስን በራዩ በግርማ በአምሳለ አረጋዊ ተመልክቷቸዋል። አባ ጊዮርጊስ ዘጋሥጫን የመሰሉ ቅዱሳን ሊቃውንት ደግሞ በጣዕመ ምስጋናቸው ሲገልጿቸው ካህናተ ሰማይ በፈጣሪ መንበር ዙሪያ የሚቆሙ የሰማይ ካህናት አክሊል ክብራቸውን አውርደው በመንበሩ ፊት ይሰግዳሉ። መብረቀ መለኮቱ በተገለጠ ጊዜም በፍርሃት ይንቀጠቀጣሉ። ነው ግሩም ባህሬ ሥላሴ ሊቋቋመው የሚችል ፍጡር የለምና ቅዱሳን ካህናተ ሰማይ በምስጋናቸው በማጠንታቸውና በምልጃቸው ክቡራን ናቸውና ዘወትር ልናከብራቸው ይገባናል። የረከሰ ማንነታችንን ይቀድሱ ዘንድ በምልጃቸውም ዘወትር እንድንታሰብ ጸሎታችንን ያሳርጉልን ዘንድ እንለምናቸው። ህዳር 24 ቀን ዓመታዊ በዓላቸው ነው። ማለት በየወሩ በ24 ወራዊ በዓላቸው መሆኑን ያሳየናልና ዘወትር ልናስባቸው ይገባል። በተለይ ያዘነ ልብ ደስ ያሰኛሉና እንደ ሊቃውንት እንዲህ ብለን እንጠራቸዋለን። ሰላም ለክሙ ካህናተ ህጉ ወትእዛዙ ለእግዚአብሔር ቃል ዘጶደሬ ስጋ አራዙ እምነቀ አፉክሙ ሐሴት ዘይነጽፉ ውሂዙ ኪያዬ ሕዙነ ወትኩዘ ልብ ናዝዙ ወበክንፍክሙ ብርሃናዊ አውድየ ሃውዙ። ቅዱስ አዝቂር ካህን ከዜና ካህናት ወደ ዜና ካህናት እንለፍ። ቅዱስ አዝቂርን የመሰሉ ካህናት ምስጋና ስጋ ለባሽ ቢሆኑም ስልጣናቸውና ግብራቸውም ሰማያዊ ነውና መላእክትን ይመስላሉ። አንድም በስልጣናቸው ከመላእክት ይበልጣሉ። አገልጋዮቼ አላቸው፣ ከሁሉ በላይ አከበራቸው። ለመላእክት ያልተደረገ ለካህናት ተደረገ እንዳለ ቅዱስ አትናቴዎስ ሐዋርያዊ። ቅዱስ አዝቂርም የናግራን ክርስቲያን ሲሆን በአምስተኛው መቶ ክፍለ ዘመን በንጹሕ የክህነት አገልግሎት ሰውንም ክርስቶስንም ደስ ያሰኘ አባት ነው። አሕዛብን አረማውያንን ሁሉ ድል ነስቶ መንጋውን ጠብቋል። በቁጥርም አብዝቷል። ገርፈው ቢያስሩት በቃሉ ስልጣን የብረት በሮችን ከፍቶ አሕዛብን ሲያጠምቅ ተገኝቷል። ሊገድሉት ሲወስዱት በየመንገዱ ይሰብክ ነበር። ገዳዮቹ በረሃ ላይ ውሃ ጥም እንዳይገድላቸውም በአንዲት ገበታ ላይ ዝናብ አዝንሞ ሰባት መቶ ወታደሮችን ከነፈረሶቻቸው አጥግቧል። በመጨረሻም አይሁድ በድንጋይ ሲወግሩት ድንጋዮቹ እየተመለሱ አናት አናታቸውን ብሏቸዋል። ያን ጊዜ በብስጭት አንገቱን ቆርጠውታል። አብረውም ቅዱስ ኪርያቅ ወዳጁና አርባ ስምንት ተከታዮቹን ሰይፈዋል። አምላከ ቅዱሳን ካህናተ ሰማይ ከምስጋናቸው ሐሴትን ከማዕጠንታቸው በጎ ማዓዛን ያውረድልን። በረከታቸውንም ያብዛልን። ህዳር 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 24ቱ ቅዱሳን ካህናተ ሰማይ ወይም ሱራፌ፣ ቅዱስ አዝቂር ሰማዓት 48 ሰማዓት አባ ዮሴፍ ዘሀገረ ጳን፣ ቅዱስ ዲዮስቆሮስ ጥዑመ ዜና፣ ቅዱስ ኪያር ሰማዕት፣ ቅዱስ አቡነ ተክለ ሃይማኖት ወይም መምህረ ትሩፋን ቅዱስ ቶማስ ዘመራስ አቡነ ዘዮሐንስ ጻድቅ ዘክብራን ቅዱስ አጋቢጦስ ቅዱስ አብላሪዮስ ታላቅ ቅዱስ አባ ሙሴ ጸሊም ወይም ኢትዮጵያዊ ቅድስት ክርስቶስ ሰምራ በዙፋኑ ዙሪያም ሀያ አራት ዙፋኖች ነበሩ በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸው የወርቅ አክሊል ደፍተው ሀያ አራት ሽማግሌዎች ተቀምጠው ነበር። ከዙፋኑም መብረቅና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት ሰባት የእሳት መብራቶች ይበሩ ነበር። እነርሱም ሰባቱ የእግዚአብሔር መናፍስት ናቸው። ራእይ ዮሐንስ አራት አራት ወሰባት ለእግዚአብሔር